ሶስንና ሶስናንና ሃይሜ ማን ያስታረቀው? ሴጣን ነው ያስታረቀው። ትላንት የለም ትላንት ሃይሜ ጋር መታ፣ እሷም ስትል አንዴ፣ በቦክስ እየመጣ ስመታት ከረሜ። ትናንትና ማን እንዳስጠረቃቸው እኔ አላቅም፣ ግን በካሜራ እየተደባደቡ በጀርባ ደግሞ ታርቆን ብሎ ይመጣሉ። አንቺ ማዚ ተሳሳቁ እኮ አንቺ፣ ምን ተሰራና፣ አንቺ እግዚአብሔር ጉድ ተሰራ። ጎል አስገቡ በኛ ላይ። ወይኔ ማዚ፣ በቀደም በቀደም ይሰራሽም ቪዲዮ በይደልጂ

ወይኔ እናቴ ደከመኝ የመኝ ነው። እኔ ደከመኝ እንደ እንደ ከአሁን በኋላ በቃ ተለያይተናል። ከአሁን በኋላ መቀጠን አልችልም ተለያይተናል እያሉ እቸው ሸቃሌ ላይ እያስጨለ ነው።

አንቺ ደግሞ መከራ፣ ሌላ ነገር አታውሪ። መኪና ላይ አንድ ላይ ተቀምጦ እየሄዱ ደግሞ የት ነው? ቃሊቲ ደግሞ ቃሊቲ እስር ቤት ነዋ። ማነው የሚገባው? ብሩኬ ነዋ። ዳኒ እኮ አስገባሃለሁ ቃሊቲ ያስገባሉ አለው። አዎ ቃሊቲ ስትገባ ታያለት አለ። ይህን የሚዘጋልኝ ባገኘ በኛ መጀመሪያ አንቺ ነሽ አንቺ ብታቀይ ኖሮ ይሄ ሁሉ አንሄድም ነበር አለ እኮ ብሩኬ። ያላየሽም እንደ ቪዲዮ እኔም ቆርጬ ቆርጬ ነው ያየሁት። ኧረ ቆርጣችሁ አትዩ በእናታችሁ። ይሄ ሁላቸው ቆርጬ ነው ያየሁት

ይይ የሚለው ሲጀመር ይሄ ልጅ ሰይጣን ያፈሪ ብላ አባቱ ያፈራል። ንደመስሆነ እሱን ለማናደር ነው እሱን ለማናደር ነው እሱን ለማናዴር ነው እንጂ እሱ አያፈራ። ግን አሁን እኔ ድራማው ድራማውን ብሩኪ አላወቀም ብዬ ነው የማስበው የድራማ እንጂ እሱ ምንም የቆሰለው ነገር የለም። ምንም ያለውም አሁን ተቀይረው፣ በፊት ሃይሜና ሃይሜና ዳሪ ነበሩ። አሁን ተቀይረው ብሩኬና ዳሪ ናቸው። የጀመሩት ዳኒ ናቸው እናንተ ጉድኑ ጨርሻ እኔ በጣም እኔ ድራማ ነው አትበሉ፣ በእናታችሁ እንዲህ አይነት ላይብ ላይ ነጥብ የሚያዝበት ነገር እኮ ለእህቶች በእውነት ነው የምላችሁ። በቀልድም ቢሆን አሁን እኛ ይኸው ይቀዱናል አይደል? ጥሩ መጥፎውንም ይቀድ ያሉ። ይሄ ለዘላለም ነው እኮ የሚቀመጠው፣ ምንናገር ለሁሉ ጊዜ ይቀመጣል። በእውነት ነው የምላችሁ፣ ድራማ አይደለም በእውነት ምናምን ያንዳንድ ሰው ይስሩበት ይስሩበት ሲሉ እኔ ግራ ይገባኛል። እርግጥ እኔ በእኔ በራሴ በራሴ አቋም ይሄ እንዲህ አይነት ዝልፍዱባል አላለም ደናነሽ ያለ ሀይ